ሰላም ሰላም፣ ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናቸው? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልን። እኛ ሰላም ነን አልሐምድሊላህ። እናንተ እንዴት ናችሁ? ዛሬ ሀርቡ ከተማ ላይ ይገኛለሁ። እንደዚህ እንደምታዩት ባለፈ በረንዳ ቀለም ቅብ ኮንቴክስት ስራ የሚባለውን ቅብ ማቴሪያል እየሰራሁላችሁን በረንዳ እንደዚህ እየሰራሁ ትገኛለሁ። ቻካ አድርገ ነው ነበር። አሁን ደግሞ ርጭቱን እየረጨ ነው ነው ቀለሙን በኮምፕረሰር እንደዚህ እንደምታዩት በማሽን ነው የምሰራው እሱን ርጭት እየረጨ ሁኝ ነው። የምታዋቸው ጥቋቁር መስመሮች ደግሞ ፕላስተር ለጥፈን አድርገን ቀለም እየቀባናቸው ነው። ከዚህ ላይ የሚቀባ ማቴሪያሎች አሉ። ኢንሻ አላህ ነገ ጨራርሼ አሳያችኋለሁ። እንግዲህ ደንበኞቻችን ለማስደሰት እንዴት ተቀን እየሰራ እንገኛለን። አሁን በምሽት እንደዚህ እያረኩ እየሰራሁት ነው። ይሄ በረንዳ እንደምታዩት መቶ ሀያ ቆርቆሮ በረንዳ ነው ብያቸዋለው። ጭቃ ቤት ነው ብሎኬ ቤት እንዳይመስላችሁ፣ እንደዚህ ፏ ያለው ጭቃ ቤት ነው። እንደምታዩት እስኳድራው ልስኑ በስነስርአት የተለሰነ አልነበረም። ቻክ አድርገ ነው ነው የራሱ ማትሪያል አለ። ባለፈው ያሳየኋችሁ ይሄ ማለት ነው። በዚህ ቻክ ተደርጎ ነው ቀጥ አድርገን ያደረገ ነው። ቻኩን ካደረግን በኋላ ቀለሙ እንረጫለን። እንደዚህ እንደምታዩት በኮምፕሬሰር ይረጫልጎ አብቅቷል። ከዚህ በኋላ ደግሞ ቀለም ይቀባል። ቫርኒሽ አለ እሱ ያልቃል። ሙሉ ሲያልቅ ደግሞ ነገ ሻላ አሳያችኋለሁ አሁን አዳራችንን እንግዲህ እነዚህ መስመር መስመር የምትዋቸው ሙሉ ቀብተን እናድራለን። ለጠዋት እንዲደርቁልን፣ ይሄ ፕላስተር እናደርግበታለን። ከዛ ድጋሚ ይሄኛውን እንቀባለን። ይሄ ከፈፉ ላይ ይሄ የበሩ ያለው መቃን ምናምን እነሱ ጥቁር ቀለም ይቀባሉ። ይሄንን፣ እነዚህ ምናምን ቀባብተን እንዴት እንደሚያምርና እንዴት ውብ እንደሆነ አሳያችኋለሁ። ይ ማለት ነው እንግዲህ ይሄ የምታዩት ቤት እንደዚህ አድርገን ፏ ካደረግ ነው እናንተም ደግሞ ቤታችሁን ማሳመርና ማስዋብ ከፈለጋችሁ የስፌ ቲዩብ በየትኛውም አካባቢ ላይ የተንቀሳቀስኩ እየሰራው እገኛለሁ። አናግሩን፣ በምትፈልጉት አይነት ስራ እንሰራላችኋለን። ይሄ ቅብ በነገራችን ላይ በጣም አዲስ ቅብ ነው። በጣም ነው የሚያምረው። በጣም ቆንጆ ነው። ቤታችን ያሳምርልና፣ እንዲሁም ደግሞ ልስኑ የተወላገደ ከሆነ በደንብ ያልተተካከለ ከሆነ ጭቃ ቤት በተለይ ልስኑ ያልተተካከለ ከሆነ ቻክ ስለሚደረግ ቻኩ ቀጥ ያደርግልናል። ከዛ ይሄንን ነው የምንሰራው። እንደዛ ይሆናል እንግዲህ። ኳርቲዝ አሁን ልስኑ ባለበት ላይ ነው ኳርቲዙ ራሱ የሚቀባው። የውጭ ቀለም ያው ኳርቲዝ ነው የተለመደው አብዛኛው። እና ይሄን ኳርቲዝ ሲሰራ እዛ ልስኑ ላይ ነው የሚሰራው። ልስኑ ካልተስተካከለ፣ ያው ኳርቲዙ እዛው ላዩ ላይ ስለሆነ አባጣ ጎርባጣውን ሊሞላልን አይችልም ኳርቲዙ። ይህንኛው ግን ቻክ ስለምናደርገው ቻኩን ሙሌቱን የሚሞላበት ቦታ እየሞላን ቀጥ እናደርገዋለን። እንደምታዩት ቀጥ ብሎ ቤታችን ያምርልናል ማለት ነው። እንደዚህ ስናደርገው በጣም ያምራል፣ በጣም ውበት ይሰጠዋል ቤቱም። ሲቀጥልም ደግሞ ወጭም ከኮርቲዙ የሚቀንስ ወጭ ነው ያለው። እንደዚህ ያድርጓችሁ ቤታችሁን ማሳመር ትችላላችሁ፣ ማስዋብም ትችላላችሁ ማለት ነው። እንግዲህ ደግሞ በዚሁ ላይ የሚጨምርላችሁ የስፌጋ ጋር ተገናኝታችሁ እንደዚህ በአንዳንድ ስራዎች በስራ መብዛት ስራቸው የዘገየባችሁ እህት ወንድሞች ታገሱን። ኢንሻአላህ የሁላችሁንም ቤት ፏ ለማድረግ ለማሳመር እንደዚህ እንደምታዩት አሁን ይሄ ቤት እንግዲህ በጣም ብዙ ጊዜ ጠብቀውን የመጣላቸው ካሁን በፊት ኮርሱን ሰርቸዋለሁ፣ ይለቅላቸዋለሁ። ከሰባት ወር እና ከስምንት ወር በፊት ነው ኮርሱን የሚሰራ ነው። ቅቡን አሁን የቀባ ነው። እና ይህን እንግዲህ ይህን ያክል ጊዜ ጠብቀው ነው ይህን ይሰራንላቸው እንደዚህ ያደረግ ነው። የእናንተንም ቤት ደግሞ አማናችንን ጠብቀን፣ ጊዜው ዘገየ ብለን ሳይሆን አማናችንን ቃላችንን ጠብቀን ፏ ብትና ያለ ስራ ነው የምንሰራላቸው ማለት ነው። ያንም አድርገው እንግዲህ ምንድን ነው አንዳንድ ብዙዎቻችሁ በጣም እንትን ትላላችሁ፣ በጣም ትማረራላችሁ። በጣም ደግሞ ባሰብኩት ሰዓት አላለቀልኝ ምናም ብላችሁ የምታስቧላችሁ፣ ያንን አታስመልከቱ ማለት አንድ ሰው ስራ እየሰራ በስራ መብዛት ሊሆን ይችላል ቤቱ ደግሞ የሚፈልገውን ነገር እየተሰራ የሚፈልገው ነገር ለማድረግ ያንን ሲል ጊዜ ይራዘማል እና በዛን ሰዓት ጊዜ በሚራዘም ሰዓት ምናልባች አሻይችሁን እንዲሁም ደግሞ ተቋረጠብን ብላችሁ ለምታስቡ ለምትጨነቁ በእንደዚህ አይነት አመለካከት ባታስቡት ጥሩ ነው። ለመሰላችሁ ስራ እንግዲህ ጥንቅቅ ያለ ስራ አንድ ወርም ጠበቃቸው ሁለት ወርም ጠበቃቸው ሶስት ወርም ሆነ አምስት ወርም ሆነ ስድስት ወርም ብጠብቁ አመትም ብጠብቁ ጥርት ያለ ስራ ከተሰራ በጣም የሚያምር የሚያረካ ስራ ከተሰራ ሁሌም ደስ ብሏቸው የምትኖሩበት ቤት ከተሰራ መጠበቁ ያን ያክል ምንም አይደለም ማለት ነው። እንግዲህ ይህ ድረስ የድረስ ትም ብሎ የችኩል የችኩል የማይሆን ስራ ቢሰራ ለእናንተ ተጎጆቹ እናንተ ናቸው የምኮኑት። አሁን እኔ ወላሂ ነው የምላቸው፣ የችኩል ችኩል ስራ መስራት አልፈልግም። ማንኛውም ስራ ቢሆን በተረጋጋ ሁኔታ ጥሩ ስራ ሰርቼ ነው የምወጣው። ማንኛውም ሰው ደስ ብሎት ተደስቶ ሁሌም ቴንክ ብሎ ነው የሚሄደው ማለት ነው። የቆዩበትን ጊዜ እንዲረሱት በስራው ተደስተው እንዲረሱት አድርጌ አሰራሬ አድርጌ ሰርቼ ነው የምወጣው እና ያንን ስናደርግ እንግዲህ ከኛ በላይ ተጠቃሚዎቹ እናንተ ናቸው የምትሆኑት ማለት ነው። ከሙያተኛው በላይ ከሚሰራው በላይ ተጠቃሚ የምትሆኑት በጥንቃቄ መሰራቱ ቤቱ የሚያስፈልገውን ነገር አድርጎ የሚያስፈልገውን ወጪ አድርጎ ሰርቶ ማጠናቀቁ ለእናንተ ተጠቃሚ ትሆናላቸው ማለት ነው። ያ ማለት ምንድን ነው እንግዲህ ፊኒሽንግ ስራ ሰርተን አሁን እዚህ ላይ የጎደለ ነገር ቢኖረው ይህ ቤት አሁን ቢጎላ የሆነ ነገር ከዛሬ ሶስት ወር በኋላ ወይም ደግሞ ከኖርንበት በኋላ ለማስተካከል በጣም ይከብደናል። ፊኒሽንግ ስራ ከሰራ ቤቱ አለቀ ማለት ነው። መኖር ብቻ የሚጠበቅብን ከዛን እንግዲህ ያንን ለማስተካከል ብዙ ነገር እናጠፋለን። ኮርንስ እናበላሽ ነው፣ ወስ ግድግዳ ልንቆረቁር ነው። ቀለም ከጠቀባ በኋላ ነው። በጣም አስቸጋሪ ነው። እና ሁሌ አንድ ቤት ላይ ስህተት ከሰራንበት እዚህ ፊኒሽንግ ስራ ላይ ከባህሪው ፊኒሽንግ ስራ ማለት የቤቱ የመጨረሻ ስራ ማለት ነው። የቤቱ መጨረሻ ስራ ደግሞ ጥንቃቄ ይፈልጋል። ከበፊት የታለፉ ስራዎችን አርመን የምንሰራው ስራ ነው። ያ ካልተስተካከለና ያ ነገር ከታለፈ ፊኒሽንግ ስራ ተሰርቶ ከሆነ መጨረሻ ላይ እንግዲህ ፊኒሽንግ ስራ ብዙ ወጪ አውጥተን ያንን ሁሉ ድካም ደክመን ቤታችንን በዚህ ሁሉ ልፋት ሰርተን በነዛ ስህተቶች ታልፈው ሁሌ ስናያቸው እነዛ ነገሮች እየደበሩን የምንኖር ከሆነ በቃ እርካታን አናገኝ ማለት ነው። ለፍተ የለፋችሁ የደከማችሁበት አውጥታችሁ ከድካማችሁ ከብራችሁ ምናምን አልሆናችሁ እንደገና ስህተት ስታዩው ደግሞ እየኖራችሁበት ሁሌ ይጠጥታችኋል። የሚጠጥት አይነት ስራ እንደዚህ አድርገው በነበር የሚባል ስራ ይሆንባችኋል ማለት ነው። እና እንግዲህ ስ ማለት እንደዛ አይነት አሰራርን አይሰራም። ምንም ቢሆን ወላይ ነው ምላቸው። እኔ ለማንም ብያልሰራም ያንን ምና የምናደርገው ምንድነው ስራዬን ስለምወደው ስራዬን ከልብ አክብሬው ስለምሰራው ለሰው ብዬ ሳይሆን ለራሴ ብዬ ነው ስራዬን እምሰራው እንጂ ለእነሱ ብዬ አይደለም እነሱ ቢያንስ ይሄ ቤት በ15 ቀን ማለቅ ስላለበት ብቻ 15 ቀን ውስጥ ጨርሼ ይሄን ቤት ማስረከብ አለብኝ ብዬ በ15 ቀን ውስጥ ሰራተኛ ገብቶ በቃ በጋጋታ ምናምን ሰራተኛ ሰርቶት ቢወጣ ይህን ስራ ማን የሰራው ይባላል። ከሌ ነው እንደዚህ ው ይሄ ነገር እንደዚህ ኩኖ ነበር እንዲባል አልፈልግም። እና ምንድነው የምፈልገው ይህ ስራ ተሰርቶ እንደዚህ አይነት ስራ ማን የሠራው እንደዚህ ነው፣ እሱ ጊዜ የለውም እንጂ ሀሪፍ ስራ ይሰራል መባል ራሱ በጣም ቫሊዩም አለው ጥሩ ነገር አለው እና ለእናንተም ሀሪፍ ይሆናል ብዬ አስባለሁኝ። እንግዲህ ይህንን ላነሳላቸው ወደርኩት ወላሂ ነው የምላችሁ በጣም ብዙ ስራዎችን እየሰራሁ ይገኛለሁ። በጣም በቃ ወላ እረፍት የለኝ። በቃ ማታር አዳር ነው የምሰራው። ጠዋት ላይ እንደዚህ ቃል ምናምን እንደዚህ ሰራተኛ ቸክ ማድረግ፣ ስራ ማየት፣ እንደዚህ መነጋገር በቃ ካለው አንጻር የምሰራው ስራ የሚሆነው ሁኔታ እኔ ነኝ የማውቀው። አላህ እና እኔ ነን የምናውቀው የምናሳልፈውን ነገር ማለት ነው። ይህንላቸው ነው ምንድን ነው ውድ ደንበኞቼ በእኔ እንትን ማድረግ ስለማልፈልግ ነው ማለት ነው። እኔ ስራውንም ሰራሁላችሁ አልሰራሁላችሁም ምንም አደረግኩት ምንም፣ ማንኛችሁም ጥሩ ስራ ተሰርቶ ላችሁ ባይ እኔ በጣም ደስ ይለኛል። ወላ ነው ላችሁ በጣም ደስ ይለኛል። በጣም ነው ፈልገው እንደዚህ አይነት ስራ ሁላችሁ ቢሰራላችሁ ማለት ነው። እና እንግዲህ በቻላችሁት አቅም ፊኒሽንግ ስራ ለምታሰሩ እህት ወንድሞች ፊኒሽንግ ስራ በጣም ጥንቃቄ የሚጠይቅ ስራ ነው፣ በጣም ትኩረት የሚጠይቅ ስራ ነው እና ትኩረት ተሰጥቶት ሊሰራ ይገባዋል። እና አንዳንድ ምናልባት ጥሩ ሙያተኛ አሁን ስራ ከመብዛት የተነሳ እንደዚሁም ጊዜ ሊያንሰው ይችላል። ከጊዜ አኳያ አንዳንድ ዘገየብኝ እንደዚህ ያደረገ ምናምን ብላችሁ ጫና ለምታሳድሩ ትምህርት ይሆናችኋል ብዬ ስላሰብኩ ነው የሚያደርጉት ማለት ነው እንጂ በተቀረ እኔ ማንኛውም ከስተመሬ የምታቁት ታቁኛላችሁ። ማንኛውም ደንበኛ እኔ ጋ መጥቶ በምንም አይነት መንገድ ቅሬታ ፈጥሬ ማልወጣም እንትን ብለን ማንወጣም፣ ሁሉም ያውቃል ማለት ነው። ነገር ግን ለእናንተም ደግሞ ምናልባት እንደዚህ አይነት ሁኔታ ቢያጋጥማችሁ እንደዚህ እንዳትሆኑ እንዳታደርጉ ነው፣ ይህንን ማሳሰባቸው ማለት ነው። ይሄ እንግዲህ ውስጡ ነው፣ እንደምታዩት በጣም ነው የሚያምረው። ገና ማብሪያት አልተገጣጠመለትም። ባለፈውም ለቅቄላቸው አይታችሁታል። አሁን ምሽት ላይ ነው። በምሽት እንግዲህ እንዴት እንደሚያምር ተመልከቱ። የሳሎኑ ብቻ ነው ማብሪያት ያለው፣ ሌላኛው ማብሪያት ገና አልተገጠመም። ጅም ላይት አለው፣ ስቶክ አለው። እነዚህ በግድግዳ ላይ የሚወርደው ሚንታ ቤት ነው፣ እንደምታዩት በግድግዳ ላይ ይወርዳል። በጅብሰም ነው የወረደው። ይሄ ማብሪያት አለው እንግዲህ ጅም ላይት ሲገባ በጣም ነው የሚያምረው። ከላይ ኮርሱ ደግሞ እንደምታዩት ሁሉም ጅም ላይት አለው። ዋናም ፖል መጠቀም ይችላሉ። በዚህ በጅም ላይቱን በስቶኩን ብቻ ማድረግ መቀመጥ ይችላሉ ማለት ነው። እና እንግዲህ ይህንን ቤት ስንሰራ ብዙ ዋጋ ከፍለንበታል። ላ ነው የምላቸው ዋጋ ከፍለንበታል። ሰጋቱራ ምናምን በቃ በጣም ነው የሚገርም። ስራ ነው እየሰራ ነው። በጣም እየሰራሁ የራሱ እየለቀኩላቸው ነበረ። ምናልባት ቪዲዮ ከለቀቁት ቆይቷል። በዚህ ባጃጅ ውሃይ ያመላለሰ ምናምን። አርቡ ላይ ነው እያልኩ ለቄላችኋለሁ፣ ታዩታላችሁ። እና ይሄ ቤት እንግዲህ እንደምታዩት መስተዋት አልተገጠመም። የዛሬ ስምንት ወር ነው የተሰራው ብያችኋለሁ። ወላሂ ወላሂ፣ ስምንት ወር እንደዛ አካባቢ የሆነዋል፣ ካልተሳሳኩ ማለት ነው። ይሄ በር እንግዲህ ይሄው መስተዋት አልተገጠመም። ይሄ እንደዚህ እንደምታዩት እንደዚህ ክፍት ነበረ በሩን። አሁን የቀባ ነው፣ የውጩንም እየቀባ ነው ያለ። ነው ይሄ በር እንኳን ሳይ መስተዋት ሳይገጠም ምንም ነገር ታሸፈን። ወላሂ አንድ ትራክ እንኳን አላደረገም። ቤቱ አንድም አልተሰነጠቀም፣ ትራክም አላደረገም። ከረንት ወር ሙሉ ቤቱ ክፍት ነው ማለት ነው። እንግዲህ ይህንን አሁን አንዳንዴ እስካቶላ ትቀብር ምናም ተቆረቁር አሳያቸዋለሁኝ ሰጋቶራ ምን ያክል ጠንካራ እንደሆነና ምን ያክል ቤታችን እንደሚያጠነክርልን አሳይቻቸዋለሁ። ባለፈም እንደዚህ እየቆረቆርኩኝ እና ይሄ ቤት እንግዲህ ትራክ አላደረገም። ይሄ ቤት ትራክ ያላደረገበት ይሄን ያህል ጊዜ ቆይቶ ንፋስ አለ፣ ክረምት አሳልፏል፣ በቃ ብዙ ቅዝቃዜዎችን አሳልፏል። ይሄንን ተተሰራ ያንን ሁሉ ተቋቁሞ ትራክ ያልተሰነጠቀው ለምንድን ነው ብለን ብናስብ ከላይ ኮርኒሱ ቃጫ ጆይንት አናልፍም። በስነ ስርዓት ነው ውጤት ቦርዱ ስናጠብቅ የምናጠብቀው የቦርዱ መገናኛና መገናኛ ላይ ቃጫ እናለብሳለን። ጆይንቱን ቃጫና ጅሱ አድርገን እናገናኛለን እናለብሳለን። ፍሬሞቹም እንደዛው ምንም አይነት ክፍተት አይኖረውም። ቃጫ እያደረግን ነው የምናልፈው። ከግድግዳው ስንመጣ ደግሞ ይሄ ግድግዳው እንደምታዩት ቀጥ ያለ ነው። ሙሊቱ ዜናዊ ግድግዳው ላይ ስንመጣ ደግሞ ምንድን ነው የተሰራው? ሰጋቱራውን አብዝተን የሰራ ነው። ሰጋቱራ በደንብ ስለተጠቀምን አይሰነጠቅም። ሰጋቱራ ጭቃቤ ላይ በጣም በጣም ጠቃሚ ነገር ስለሆነ ሁላችሁም በተጠቀሙት በጣም አሪፍ ነው። ቤታቸውን ያጠነክርላችኋል፣ ውበት ይሰጠዋል፣ የቤቱን ሙሊት ይጠብቅልናል፣ ማቴሪያልም እንዳይበላን ያደርገናል። እንግዲህ እዚህ ቤት ላይ 30 ወይም 20 ምናምን ኩንታል ብንጠቀም ከጀሶ ደግሞ እናተርፋለን ማለት ነው። ጀሶ የሚወስደውን ፍጆታ እንቀንሳለን። ይዛን ከዚህ ከነዚህ አይነት ነገሮች ተጠቃሚ እንሆናለን፣ እንቀንሳለን። አንድ ኩንታል ሰጋቱራ 350 ብር ነው። የጀሶ ሂሳብ ደግሞ 380 እስከ ሰዎቹ አሁን ባለው የገበያ ሁኔታ እንደዚህ ደረጃ ሰው ዝቅ የሚሉ ጀሶች ደግሞ 280 ብር ነው። ወደ ኩንታል ስንቀይረው 400 ብር ወደ 1600 ብር ማለት ነው። አንድ ኩንታል ጀሶ አንድ ኩንታል ሰጋቱራ ብንገዛ አንድ 1600 ብር ደግሞ አራት ኩንታል ሰጋቱራ ይገዛልናል ማለት ነው። በሶስት አራት ኩንታል ሰጋቱራ ይገዛልናል። ያ ማለት እንግዲህ ያለው ልዩነት ይህን ያክል እያደርግልናል ማለት ነው። እና ከወጪም አንጻር በጣም አሪፍ ሆንላቸዋል። ሰጋቱራ ብትጠቀሙ ቤታችሁ ላይ በሰጋቱራ ብትሰሩ በጣም ጥሩ ይሆንላችኋል ሰጋቱራ ብዙበት የምትሰሩ ሙያተኛም ከሆናችሁ እንደዛው በዚህ ሰጋቱራ በርከት እያደረጋችሁ ስሩ ውጩም እንደምታዩት እንግዲህ በዲዛይን ነው የሰራሁት ጅብሰሙ እስከከፈፉ ድረስ ነው የሰራሁት ከበሮ ቤቱን ጨምሮ ነው ከነ ከበሮ ቤቱ ጭምር ነው የሰራሁት ከበሮ ቤቱ በዚህ በጀርባ እንደምታዩት ቀለም ተቀብቷል ያው ምሽት ስለሆነ ላያስታውቃችሁ ይችላል። ይሄ ቦርድ ነው ከፈፉ ድረስ እንዳለ ዝናብ እንዳይደርስበት ወር ላይ አምስት ሳንቲ፣ ስድስት ሳንቲ ከፍ ብዬ ወደ ከፈፉ ገባ ብዬ ነው የሰራሁት። ዲዛይን አለው እዚጋ እንደምታዩት በረንዳው እንደዚህ ሁኗል። ይሄን አድርገነዋል። በዛም በሽንት ቤት መግቢያ እንደዚህ ከበሮ ቤት ሰርተነዋል። በረንዳውንም እንደዚህ እያበጃጀ ነው ነው እንግዲህ መናገር ደግሞ ምን ያክል ደረጃ ላይ እንደደረሰና እንዴት እንዳማረ ይሄ ቤት በአጠቃላይ ሙሉ ማሳያችሁ ይሆናል ማለት ነው። ይሄን ላሳያችሁ ወደድኩት። እንግዲህ ሁላቸውም እንድትጠቀሙት ሁላችሁም ይህን አይነት አሰራር እንድትጠቀሙ ስለፈለግኩ ነው። ቪዲዮውን ከወደዳችሁት ላይክ ላይክ ለሌሎችም ሸር ማድረጋችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ እስካሁን ቪዲዮ እስከምትመለከቱ ሰብስክራይብ አላደረጋችሁ ሊሆን ይችላል። ሰብስክራይብ አድርጉን፣ አበረታቱን፣ ሞራል ስጡን። እንግዲህ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ